አማራ ሚዲያ ኮርፖሬሽን በቀጥታ እየተላለፈላችሁ የሚገኘው የእለተ ማክሰኞ የእኩለ ቀን ዜና መጽሄት ነው። በመክታተል ላይ ያላችሁት የተከበራችሁ ተመልካቾች፣ አሁን ደግሞ ሰዓቱ የቢዝነስ የዘገባ ሰዓት ነው። ከዘገቦች ጋር ቆይታ ልታደርግ በተለይም ገበየ ሆስቴሊዮ ትገኛለች። የቲ መልካም ጊዜ። አመሰግናለሁ። አለስ ፈልክ። እንደምናላችሁ ውድ ተመልካቾቻችን፣ ከእኩለ ቀን የቢዝነስ መረጃዎቻችን ጋር አብራችሁን ቆዩ። በዶሮ እርባታና በወተት ልማት ዘርፍ ተሰማርተው ተጠቃሚ መሆናቸውን በሰሜን አቸፈር ወረዳ የተደራጁ የህብረት ስራ ማህበራት ተናገሩ። በዘርፉ የስራ እድል ተጠቃሚዎችን በመደገፍ ውጤታማ እንዲሆኑ የተሰራ መሆኑንም የወረዳው እንስሳትና አሳ ሀብት ልማት ጽህፈት ቤት ገልጿል። ማማነሽ ገነኝ የሰሜን አቸፈር ወረዳ በእንስሳትና አሳ ሀብት ልማት ዘርፉ የተሻለ ጸጋ ያለው አካባቢ እንደሆነ ይነገራል። በበጀት አመቱም በዘርፉ ከ250 በላይ ዜጎችን የስራ እድል ተጠቃሚ ማድረጉን ከወረዳው እንስሳትና አሳ ሀብት ልማት ጽህፈት ቤት ያገኘነው መረጃ ያመላክታል። ዳኝነት ደሳለኝና ጓደኞቻቸው የህብረት ስራ ማህበር በሰሜን አቸፈር ወረዳ የአንድ ቀን የዶሮ ጫጩት በማሳደግ ስራ ላይ የተሰማራ ማህበር ነው። በአንድ ፕሮጀክት ድጋፍ ሁለት ሺህ ጫጩትና ሌሎች አስፈላጊ ግብአቶች ተሟልቶ ተገኝቶላቸው ስራውን የጀመሩ ሲሆን አሁን ላይ ለሶስተኛ ዙር ጫጩቶችን እያሳደጉና በዚህም ትርፋማ መሆናቸውን የማህበሩ ሰብሳቢ ዳኝነት ተገኘ ተናግሯል። አሁን እኛ በራሳችን እያዘዝን እየሰራን ያለን ከሁለት ሺ ሶስት መቶ ጫጭት ላይ እንደዛ አድርግን አጠቃላይ የተጣራ ገቢ አንድ መቶ አስራ አራት ሺ ስምንት መቶ ሰማኒያ ስድስት የተጣራ ትርፍ አግኝተናል። በቃ ሁለት እነሱ ከሰጡ ሁለተኛው ዙር ላይ ማለት ነው። አሁን ሶስተኛው ዙር ላይ ደግሞ ሶስት ሺ ሁለት መቶ ጫጭት አስገድተን አንድ ሺ ሁለት መቶ ቀደም ብሎ ገብቶልናል። አሁን ገበያ ላይ ነኝ። ሁለት ሺ ደግሞ አሁን ሀያ ስምንት ሀያ ዘጠነኛ ቀናቸው ላይ ነው የምንገኘው። ሌላኛው በወረዳው በእንስሳትና አሳ ሀብት ልማት ዘርፉ ተደራጅቶ የሚሰራው የእድገት የወተት ልማትና ግብይት የህብረት ስራ ማህበር ሰብሳቢ አማረ ተሰማ ደግሞ በወተት ልማት ዘርፉ ማህበሩ ተጠቃሚ መሆኑን ገልጾ ወቅታዊ ሁኔታው ስራቸውን በሚፈለገው ልክ ለመስራት ተጽዕኖ መፍጠሩን አንስቷል። በቀን ሙስ ወደ መጀመሪያ ላይ ሁለት መቶ ሰማኒያ ምናምን ሊትር ስናመረ ስናቀርብ ነበር። ያው እንቅስቃሴ በራሱ ጊዜ የገታን ስለሆነ ነው እንጂ ከዛ በላይ እንትን ማለት እንችላለን። የስራ እድል ደግሞ ሙስ ወደ ሶስት ሰራተኞች ነው ቀጥር እያሰራ ያለው። የወተት ግብይቱን ተንቀሳቅሶ ለመስራት የተሽከርካሪ አለመኖርና የገበያ ትስስር ችግሮች የወተት ምርቱን ለብክነት እየዳረጉ ነው ብሏል። ፈተናችን የሆነው ምንድን ነው? የተሽከርካሪ ምክንያት። በጣም ነው የሚገርምሽ። ነገርስ በቀን አምሳ ሊትር ድረስ ደፍተን እናቃለን። ተራ ተራካቢ አንተን ማለት ነው። በዛ ሰዓት ምንድን ነው እኛ የገጠመን፣ የማህበሩን ካፒታል ነው የነካብን። ወተት እያቀረብን እናዋልልሽ አሁን ሞሳውኩ መረን በሚል ማለት ነው። በተለያየ ስራ ዘርፍ የተሰማሩ የስራ እድል ተጠቃሚዎችን ውጤታማ እንዲሆኑ እየተሰራ መሆኑን ያነሱት የሰሜን አቸፈር ወረዳ እንስሳትና አሳ ሀብት ልማት ጽሕፈት ቤት ኃላፊ አቶ አሰፋ ቢታ የስራ እድል የተፈጠረላቸው ወጣቶች ያጋጠሟቸውን ችግሮች ለመፍታት በቅንጅት እየተሰራ ነውም ብለዋል። የራሳቸው ተሽከርካሪ ነገርም ስለሌለ ምርቱን በተገቢው መልኩ ለማድረስ ተቸገሩ። እነሱም በተደጋጋሚ ያነሱት ጥያቄ ነው የነበረ እሱንም ይሰጣን የሚል ግምትም አለን። በባለፈውም ስናወራ ስለነበር ከሚመለከታቸው ኃላፊዎች ጋር ወረዳችን ካሉ የንግድ ሰዎች ጋር እነሱ ጋር ተያይዞ እነሱን ስለሆነ ገበያ ትስር የሚመለከታቸው እነሱ ስጋም ይህን ሀሳብ ልጆችን በተደጋጋሚ ሲያነሱ ስለነበር እነሱን ትኩረት ተሰጠን መስራት አለብን በሚል በጋራ ተግባብተን፣ ያው በተቻለ ንቅል እነዚህ ተጠቃሚ የሚባሉ ሰዎችን እየለየን ከሌላ ወረዳዎች ጋር አጎራባች ወረዳዎች ጋር እነሱ እንዲጠቀሙ ምናልባት እዚህ ደቡባቸው ፈርም ስላለ ከእነሱ ጋር በጋራ ሆንም በመልኩ እንደሚሰሩ እነሱ ጋም የተግባባንበት መንገድ አለ። በቀጣይ ወራትም ያለውን የሰላም ሁኔታ መሻሻል ተጠቅሞ በዘርፉ የስራ እድል ተጠቃሚዎችን ቁጥር ለማሳደግ በትኩረት ይሰራል ተብሏል።